ጎበዞች፣ አንበሶች ናችሁ። ቀስ ብላችሁ ውጡ። እሺ፣ ደርሳችኋል፣ ደርሳችኋል። እኔ እንኳን አይደል እንደገና የሁላችሁንም ድካም ይዤ። ሮዛማ ሮጥሽ እኮ ከፋ አድርገሽ እንትን፣ እሺ ሰላም ቤተሰቦቼ፣ እንዴት አደራችሁ? ሰላም ናችሁ? እግዚአብሔር ይመስገን። እንኳን አደረሳችሁ። ዛሬ እንጦጦ ማርያም ነኝ። ቆስኪ ወይኔ፣ ኑ በሉ። በጣም ደስ ይላል። እንኳን ያደረሳችሁ ቤተሰቦቼ። ያቸው ደከማችሁ። ማርያም በይ፣ ገና ብዙ ይቀራል። እና ጸሎቱ በረከቱ ይድረሳት። እንጦጦ ሲኬድ አዲስ አበባ በደንብ ትታያለች አሉ። እኔ ግን በደንብ አልታየኝም። እንትኑ ምኑ ምኑ ነው የማይታየው? አልታየኝም። አሽከት የምታቁ ሰዎች አንቺ፣ እስኪ ምንድነው የሚያረግልን ነበር? ፍሬው ነው ታዲያ ምን እያደረግሽ ነው? አረ፣ ገድል ገባሽ ይች ልጅ። አረ ወይኔ ጉድሽ። ይችኛ አረ፣ ትህትሽ እህትሽ እናትና ልጅ ማንኛው ነው? እና ማንኛው እኩል። እንኳን አብሮ አሽቱ በረከቱ ይድረሳችሁ። መልካም እይታችን እንገልጽላችኋለን። አደይ አበባው ሲያምሩ አሉ ቀጤ ለምን ነቀልሽው? ለምን ትጥያል ሸምጩ ይሄቴ ልጅ ናተ አምጩ ጆሮ ላይ ያላደረገ እኮ ነው እና ጆሮ ላይ ይደረጋል እኮ ሁሉዬ። ዳገትማ ዳገት ነው። አስፋልት ስለሆነ ነው እንጂ የእንጦጦ ማርያም፣ የእንጦጦ ማርያም አይደል ይሄ? ወይ እንጦጦ ኪዳነ ምሕረት ጦጦ ማሪያ እኮ ይሄን ጦጦ ማርያም ዳገቱ በእግራችን እየወጣን ነው። በረከቷ ረዴቷ ይድረሳችሁ። ለምትመኙ የልባችሁን መሻት ሙላላችሁ እላለሁ። ቀጥይ በግርሽ ጫካውን በዚያው እያሳያችሁ ለለፍንጭ አከተሽ ድረሳቸው እስኪ እስኪ እስኪ እስኪ እስኪ ዘርበሉ

ቀጥሉ ቀጥሉ፣ አይት በዚች አቀበት ልንወጣ ነው። ግን በዚህም ይወስዳል። ዋናው ፈታኛ የምትባለው እቺ አቀበት ብቻ አለ። እስኪ ልጄ ዘርበይ፣ እኔ ደክም ያለው ደከምኩኝ። እኔ ይወት ማርያም ናቀበቷ ነው ያት። ቀጥ ያለች አቀበት ነች። እንዴ ሮዛ አታውቂው? ማንም አላውቅም፣ የመጀመሪያ ጊዜ ነው። ማርያምን እኔም አላውቅም። ወይኔ አቀበቶ አይዋት አቀበቶ! አይደለም ምንም እንትን አታይማ፣ የጋራሽ እንተረሩን አታይም። ሁላችሁም የምታስቡትን የምታልሙትን የምታቅዱትን በእለታው ቀኗ ታሳካላችሁ። አደረሰሽ አው ቪዲዮ ዛሬ የተቀረጸ ነው። አሜን አሜን አሜን በለው። አሜን ከስራ አሜን አሜን በለው። ቪዲዮ መሰለኝ አደረሳችሁ ነው። አሜን አሜን አሜን በሉ። ኮመንት ላይ ያላችሁ አሜን አሜን፣ ኢትዮጵያን ፒፕል አሜን በሉ፣ አሜን በሉ፣ አሜን በሉ እዚህ ጋር አዎ ትንሽ እናሳያቸዋለን። እዩት ቤተሰብ እዩት፣ ገብርኤልን እያት። አቀበቱ ሀይዞሽ ዳታሽ። ለነገሩ እኔ የደከመኝ ግን ብቻ ይከብዳል፣ ያስፈራል፣ አይደል ብቻ እንዴት ብለሽ ትወጫለሽ በዚህ ጫካ ጌታ? ወይ እዩት ገብርኤልን እዩት። ድሮ ወይኔ ልቤል ትወጣ ነው አረ፣ ልብስ ጫማሽ እራሱ ለዚህ ዳገት የሚሆን እኮ አይደለም ያረግሽው። አይ፣ ልጅ ናት። ዱሮ ክፍለ ሀገር እንጨት የምንሰብርበት ቦታ እንደዚህ ነበር። አስታጎታችሁ ወይ ነው ደኩ። ቀላል ይሄ እንደውም እኮ ጫካ አይደለም። አረ እንዴ ከዱሮ አንጻር ስናየው። ፈተናችሁን በዚቻ ጫቃውት ያቅለልላችሁ። አሚን በሉ፣ አሚን በሉ ማርያምና፣ በጣም ኃይለኛ ቀበት ናት። ቀስ ብላችሁ እሺ፣ ቀስ ብላችሁ ጡ እንዳትንከባለሉ።